የአፋር ክልላዊ መንግስት ጥቅምት 26 ቀን 2018 ዓ.ም ምሽት ባወጣው መግለጫ የህወሓት ቡድን ወደ አፋር ክልል ወሰን ዘልቆ በመግባት ስድስት መንደሮችን በኃይል መቆጣጠሩን አስታውቆ ነበር። በዛሬው ዕለት ሪፖርተር የአፋር ክልል የኮሚኒኬሽን ቢሮ ኃላፊን በጉዳዩ ላይ አነጋግሯል። በአቶ አለማየሁ ጢሞቴዎስ እና አቶ ሽመልስ ቶማስ ላይ ክስ መመስረቱ ተገልጿል። ሰላም ጤና ያስጥለን፣ የተወደዳቸው የኢትዮጵያ ሪፖርተር ዩቱብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቱብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢልያስ ክፍሌ የሰዓቱን አበይት ዜናዎች አቀርብላችኋለሁ። አብራችሁን ቆዩ። በአቶ አለማየው ጢሞቴዎስ እና አቶ ሽመልስ ቶማስ ላይ ክስ መመስረቱ ተገለጸ። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ጢሞቴዎስ በአራት የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይም በሶስት መዝገቦች እና በሰባት ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግሥት ስራዎችን በማይመች አኳኋን በመምራት በሕገ ወጥ መሳሪያዎች ዝውውር፣ በሕገ ወጥ የኮንትሮባንድ ንግድ፣ በሕገ ወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ክስ እንደተመሰረተባቸው የክልሉ የፍትህ ቢሮ አሳውቋል። የሲዳማ ብሔራዊ ክልል ምክር ቤት ስድስተኛ ዙር ምርጫ አራተኛ የሥራ ዘመን ሁለተኛ አስቸኳይ ጉባኤውን ሰኔ 5 ቀን 2017 ዓ ም ሲያካሄድ በአስቸኳይ ጉባኤው የቀድሞው የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቶ በማግስቱ ሰኔ ስድስት በአዲስ አበባ ቦሌ ቡልቡላ አካባቢ በቁጥጥር ስር መዋላቸው ይታወሳል። ያለመከሰስ መብታቸው ሲነሳ የውሳኔ ሐሳብ ያቀረበው የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ የምክር ቤቱ አባል አቶ አለማየሁ ጢሞቴዎስ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣኑን ያለ አግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መቀበል፣ ህገወጥ የአደንዛዥ እጽ ዝውውር ፈቃድ መስጠት፣ ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ፣ የግሉን ጥቅም መሠረት አድርጎ በክልሉ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ማድረግና በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚሉ ክሶችን አብራርተው ነበር። በሲዳማ ክልል በተለያዩ ጊዜያት መሰል የመልካም አስተዳደር ጥያቄዎች እንዲሁም ባለስልጣናትን የሚወቅሱ መረጃዎች የሚያሰሙ አንዳንድ አርቲስቶችና አክቲቪስቶች መልእክት መነጋገሪያ ሲሆንም የቅርብ ጊዜ ትውስታ ነበር። ከሁለት ዓመት ቀደም ብሎ በዚህ ሳምንት ከእስር የተለቀቁት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በቁጥጥር ስር በዋሉበት ወቅትም ተመሳሳይ አጀንዳዎች ይሰሙ እንደነበር አይዘነጋም። የሰላምና ጸጥታ ቢሮን ሲመሩ የቆዩት አቶ አለማየሁ መያዝ፣ እንዲሁም በቀናት ልዩነት ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ከስልጣን ተነስተው ከሰኔ 10 ቀን 2017 ዓ ም ጀምሮ ኮማንደር ተስፋዬ ደቢሶ የክልሉ ፖሊስ ኮሚሽን ኮሚሽነር ሆነው መሾማቸውን መዘገባችን ይታወሳል። የአፋር ክልላዊ መንግስት ጥቅምት 26 ቀን 2018 ዓ.ም ምሽት ባወጣው መግለጫ የህወሓት ቡድን ወደ አፋር ክልል ወሰን ዘልቆ በመግባት ስድስት መንደሮችን በኃይል መቆጣጠሩን አስታውቆ ነበር። ንጹሐንን በሞርታርና በዙ 23 መደብደቡን በመግለጽም በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል ነበር የክልሉ መንግሥት የገለጸው። የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኑም የህወሓት ታጣቂ ቡድን አሻፈረኝ በማለት የጀመረውን ግጭት እንደቀጠለበትም ተገልጾ ነበር የአፋር ክልላዊ መንግስት በወቅቱ አውጥቶት በነበረው መግለጫ የህወሓት ቡድን ከዚህ ጠባጫሪ ድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የክልሉን ነዋሪዎች ደህንነትና የአስተዳደር ወሰኑን እንደሚያስከብር በተጨማሪም ክልሉን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስታውቆ ነበር የህወሓት ታጣቂዎች ወደ አፋር ክልል የአስተዳደር ወሰን ዘልቀው በመግባት ተቆጣጠሯቸው ስለተባሉት አካባቢዎችና በአካባቢው ስላለው አጠቃላይ ሁኔታ በዛሬው እለት ከሪፖርተር ጋር አጠር ያለ ቆይታ ያደረጉት የአፋር ክልል መንግስት የኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ የህወሓት ታጣቂ ቡድን እስካሁን ድረስ በአፋር መሬት ላይ እንደሚገኝና በኃይል የያዛቸውን አካባቢዎች እንዳልለቀቀ ተናግረዋል። በዛሬው ዕለትም በክልሉ የተወሰኑ አካባቢዎች የህወሓት ታጣቂ ኃይል የፈጸመውን ጠባጫሪ ድርጊት የሚቃወም ሰላማዊ ሰልፍ መካሄዱን ጠቁመው ሰልፉ ህወሓትን ብቻ ሳይሆን ከህወሓት ጀርባ ያሉ የኢትዮጵያ ታሪካዊ ጠላቶች ከድርጊታቸው እንዲታቀቡ መልእክት የተላለፈበት መሆኑን አቶ መሐመድ ተናግረዋል። እኛ መንግሥት ስለሆንን ከእነሱ ጋር አንድ ሁለት መባባል አልፈለግንም፣ ውሻ በጮኸ ቁጥርም ድንጋይ አንወረውርም ሲሉ እስካሁን ባለው ሁኔታ የተኩስ ልውውጥ አለመኖሩን ገልጸው ሁኔታውን እኛም እዛው ሆነን እየተከታተልን ነው። ድርጊቱ የአፋር ክልላዊ መንግሥትንና የፌዴራሉ መንግስት በግድ ወደ ጦርነት ለማስገባት ያለመ ነው ሲሉም አውግዘዋል። አክለውም ህወሓት በኃይል የያዘውን የአፋርን መሬት ለቆ እንዲወጣ ሲሉ ጥሪ አቅርበዋል። ከትግራይ ሰራዊት ተከፍለው በመውጣት መቀመጫቸውን በአፋር ክልል አድርገው ወደ ትግራይ ጥቃት ይሰነዝራሉ በማለት ህወሓት ስለሚከሳቸው የትግራይ የሰላም ኃይል ወይም ቲፒኤፍ የተጠየቁት አቶ መሐመድ ሲጀመር አፋር ውስጥ ታጣቂ የለም፣ የአሁኑ ጥቃትን በአፋር ክልል ላይ እንጂ ስለ ሌሎች ታጣቂዎች አይደለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ መሀመድ አሊ ለሪፖርተር የሰጡትን ማብራሪያ ተከታተሉ። አንደኛ እዛው ናቸው። አሁን እነሱ ዋተናል አልዋተንም ዋታችኋል ምናምን አይነት ውስጥ አንገባ። እዛው ናቸው። ማምለጥ ያቃቱ ትላልቅ ሰዎችን ሁል በሆነ ይሄ አይንህን ጫፍና ላሞኝ አይነት ነገር አለ አለ። እንደዚህ አይነት ነገር እየሞከሩ ነው። የዋያኔ ጉዳይ ታቃለ ስለዚህ ሸማግሌዎችን ለመናገር እየሞከሩ ነው። እርዳታ ልናመጣላቸው ነው። ይሄ ሀያ ሰባት አመት ኢትዮጵያን እስከምን ምን ልበልህን እስከ አትንቷን የጋጡበት ውሸት አለ አይደለ? እንደዚህ አይነት ውሸት እንትን ያሉ ነው። አንዱ ይመጣል አንዱ ይመጣል። እዛ ውጭ እዛ ናቸው። በሀይል የአፋር መሬት ይዞ እዛ ናቸው። ስለዚህ የዛሬ ሰልፍ ደግሞ እዛው የመጋሌ መጋሌ ቶንሳ የመጋሌ አንድ ቀበሌ ነው። ስለዚህ የመጋሌ ወረዳ ነዋሪዎች እነዚህ የኢትዮጵያ ታሪካዊ ጣላት አሁን ኢትዮጵያን ለመበጣበጥ የሚሰሩ የሰላም እጆችን የገፉ ትሪቶሪያል ሰላምን እያፈረሱ እንደተለመደው በግድ የጎተተ መንግስትም የአፋር ህዝብም ወደ ጦርነት ለማስገባት እያደረጉት ያሉት ነገር ነው። የአፋር ህዝብም የአፋር መንግስትም ራሱን የመከላከል መብቱ እንደ ትናንት ነው እንደም ከትናንት ነው የተሻለ ነው። ስለዚህ አሁንም እኛ ጦርነት አንፈልግም። እነዚህ ሀይሎች ከዚህ በፊት አራት ዙር ነው አፋር ላይ ጦርነት የከፈቱት። እነዛ አልኮመ ምስክር ናቸው። ታውቃለህ አንተ ዛናት እና አሁንም ቢሆን በሰላም የተከፈለውን ዋጋ ቀይ መስመር እያለፉ ናቸው። ነዋሪዎችም እያሉ ያሉት ይውጡልን ነው። ትንኮሳ ይቁም፣ መፈናቀል ይቁም፣ እኛ ጦርነት አንፈልግም። እነዚህ ትቤልፍ አሸባሪዎች ጉጅሌዎች ማለት ነው። በኃይል የያዙትን ይልቀቁ፣ እናዋግዛለን። እሱ ነው ዋናው፣ የእኛ ዋና መልዕክት እውነት አንፈልግም። በሀይል ከያዙት የእኛ አካባቢዎች ለቀው ይወጡ። አፋር የእነሱን ድንበር ወይ ወሰን አልተሻገርም፣ አንሻገርም፣ አንፈልግም። እነዚህ ኩጅላ አሸባሪዎች ናቸው። የራሳቸውን አተራምሰው ህዝባችን ሰላም ለማሳጣት የጀመርነው ብልጽግና ጉዛችን እንቀጥላለን። ህወሓትና የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ያስታወቀውን ጥቃት ያስተባበሉ ሲሆን፣ ህወሓት መንግስት የድሮን ጥቃት በመፈጸሙ የትግራይ ኃይሎችና ሲቪሎች መገደላቸውን በመግለጽ የተባበሩት መንግስታት ድርጅትና ዓለም አቀፍ ማኅበረሰብ ዲፕሎማሲያዊ ጫና እንዲያደርግ ሲል ቅዳሜ ዕለት በደብዳቤ ጥሪ ማቅረቡ ይታወሳል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጥቅምት 28 በጻፉት ደብዳቤ የፌዴራል መንግሥት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲል ከሶ ነበር። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ለወቅታዊና ፈጣን መረጃዎች የዩቲዩብ ቻናላችን ቤተሰብ በመሆን ላይክ፣ ሰብስክራይብና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ የሰዓቱን አበይት ጉዳዮች አቅርቤላችኋለሁ። መልካም ጊዜ።